ሰላም ጤና ይስጥልኝ። እንዴት ናችሁ? የተከበራችሁ የፖድካስቱ ቤተሰቦች በያላችሁበት ሰላም እንድትሆኑ ምኞቴ ነው። ዛሬ የምናውራው ስለ ጋብርኤል ሄሱስ ይሆናል። ይሄ ተጫዋች እንግዲህ በአርሰናል ለረዥም ጊዜያት በቡድኑ ውስጥ በጉዳት ምክንያት ያልነበረ ተጫዋች ነው። ተጫዋቹ ከፍተኛ ጉዳት ማስተናገዱ በተለይም ደግሞ የአርሰናልን የማጥቃት እንቅስቃሴ ከመምራትና የአርሰናልን የማጥቃት እንቅስቃሴ የተሻለ ከማድረግ ጋር በተያያዘ ከሚኖሩ ኃላፊነት ውስጥ ብዙ ነገሮች ማስተካከል በሚገባው ደረጃ እያስተካከለ አይደለም። ብዙ ነገሮችን መለወጥ በሚገባው ደረጃ እየለወጠ አይገኝም። የወጣበት ሂሳብና የእሱ ኤክስፔክቴሽንም አብሮ ሊገናኝ አልቻለም። ጋብርኤል የሱስ አሁን ከህክምና ብዙ ጊዜ ከወሰደው የሪሃቢሊቴሽን ቆይታ በኋላ ወደ ልምምድ ሜዳ ተመልሷል። የጋብርኤል የሱስ ወደ ልምምድ ሜዳ መመለስ እንዲሁም የካይ ሃቨርትስ ይማገገምና ወደ መጨረሻዎቹ የመመለሻ ጊዜያቶች መድረስ የአርሰናልን የወደፊቱን የዚህን ተጫዋች የጣፈንታ ጠቋሚ ነው የሚባል አንድ ሀሳብ ተነስቷል። ይሄ ተጫዋች በጥር የተጫዋቾች የዙር መስኮት ለቀጣዩ የዓለም ዋንጫ ለብራዚል ብሔራዊ ቡድን የመሰለፍ ፍላጎት ስላለው ሊለቅ ይችላል የሚሉ መረጃዎች ይወጡ ይገኛሉ። አርሰናል ይሄን ተጫዋች በውሰት አሊያም ደግሞ በሽያጭ ሊሸጠው እንደሚችል ወይም ከስኳዱ እንዲያሰዳብተው ሊገደድ እንደሚችል መረጃዎች ያሳያሉ። ግን የትኛው ሊያዋጣው ይችላል? የሚለውን የምንመለከት ይሆናል አብራችሁን ቆይታ እንድታደርጉ ከወዲሁን ጋብዛችኋለን ፖድካስቱ አዲስ ከሆናችሁ ሰብስክራይብ ላይክ እና ሼር እያደርጋችሁ ቆይታ እንድታደርጉ ከወዲሁ እጠቁማችኋለሁ እንግዲህ የጋብሪኤል ሄሱስ መጎዳት ያው በአርሰናል ወሳኝ የሚባለውን የጎል አስቆጣሪ ሚና ያለውን ተጫዋች እጥረት በደንብ ያሳየ ነበር። በአሳለፍነው የውድድር ዓመት የጋብሪኤል ሄሱስ ወደ ሜዳ መመለስ፣ ከጉዳት ወደ ሜዳ መመለስ ለአርሰናል የሰጠው የማጥቃት አማራጭ፣ ይሄ አታኪንግ ኦፕሽን ከፍተኛ ነበር። የዚህ ተጫዋች ወደ ሜዳ መመለስ ከማጥቃትም በላይ አርሰናል ለሚፈልገው በተለይም ደግሞ የኮንስትራክቲቭ የሆነው የቢልድ አፕ አታኪንግ ፕሌውን ይበልጥ እያስተካከለ እየመራ ወደፊት የሚደረጉ ሽግግሮችን ሕይወት ያላቸው ሽግግሮች በማድረግ የአርሰናል የመከላከል የማጥቃትና ኳስን ተቆጣጥሮ የመጫወት እንቅስቃሴን ወደ ተሻለ ጥራት ለማምጣት የሚኖረው ወርክሬቱን በግልጽ አሳይቶ ነበር። ነገር ግን እንደገና ጉዳት በሚያስተናግድበት ሰዓት ደግሞ ያ ጉዳቱ ከፍ እያለ በተለይም ደግሞ የወደፊት የትልቅ ጨዋታ ላይ የመቆየት አድቫንቴጁን እየቀነሰበት እየቀነሰበት ሪስኪ የሆኑ ሁኔታዎች እየበዙበት መጡ። ለመጨረሻ ጊዜ ጋብርኤል ሄሱስ በአርሰናል የተሻለ ፐርፎርም ያደረገበት በክሪስታል ፓላሱ ጨዋታ ነበረ። ያኔ ሄሱስ ድንቅ የሳጥን ተጫዋች መሆኑን ያሳየበት የመጨረሻ አቅሙ በጣም ያደገበት ሽግግሮች ላይ በተለይም ደግሞ ሁለተኛው ሶስተኛውና የመጀመሪያው የሜዳ ክፍል ላይ የነበረውን ጥራት የእንቅስቃሴ ጥራት በሚገባ የተመለከትንበት ነበረ። በዛን የጨዋታ ቀን ሚኬል አርቴታ እንደተናገረው የጋብርኤል ሄሱስ መመለስ የአርሰናልን የማጥቃት እንቅስቃሴ ህይወት ያለውና የአርሰናልን አታኪንግ ኦፕሽን የሚያሰፋ በመሆኑ ደስተኞች ነን የሚል ሀሳብ ሰጥቶ ነበር። ነገር ግን ያ ደስታቸው የመድፈኞቹ ረዥም ጊዜ ቆየ ደስታ አልነበረም። ምክንያቱም ተጫዋቹ ሌላ ጉዳት አስተናገደና ከሜዳ ለረዥም ጊዜያት ራቀ። በተለይ የቻምፒየንስ ሊግ የፕሪሚየር ሊግ የመጨረሻ ወሳኝ የሚባሉ ጨዋታዎች አመለጡት። ያን አርሰናል እሱን በሚፈልገው ሌብል ሊያገኘው አልቻለም። ያ ደግሞ አርሰናልን ይበልጥ ዕዳ ውስጥ የከተተው ነበረ። እንግዲህ የዚህ ተጫዋች የአርሰናል ቆይታ የሚታወሰው በተደጋጋሚ ጉዳቶች ነው። እነዚህ ተደጋጋሚ ጉዳቶች ተጫዋቹን ይበልጥ የተሻለ ተጫዋች እንዳይሆን ያደረጉት ናቸው። አሁን ደግሞ ሄሱስ ተመልሷል። ሄሱስ ልምምድ እያደረገ ነው። በየጨዋታዎቹ ጥሩ እድገት እያሳየ እንዳለ የአርሰናል ኤኮን ጨምሮ የአርሰናል ክለቡ ዌብሳይትም ስለዚህ ተጫዋች ብዙ ነገር ብሏል። ግን ጋብርኤል ሄሱስ እውን ይቆያል ወይ የሚለው ትልቅ ጥያቄ ጥሏል። ምክንያቱም ሄሱስ በራሱ የማይቆይባቸው ምክንያቶች መካከል አንዱ ተጫዋቹ በቀጣዮቹ ጊዜያት በቀጣዮቹ የውድድር ወራቶች ራሱን ማሳየት የሚችልበትን እስቴጅ ካልተጠቀመ በብራዚል ብሔራዊ ቡድን ወሳኝ የተጫዋችነት ሚና ውስጥ የመጠራትና ያን ራሱን የማሳየት እድል አይኖረም። ስለዚህ ሄሱስ በአርሰናል ይቆያል አይቆይም የሚለው አንዱ ትልቅ ጥያቄ ፈጥሯል። በእርግጥም ይህን ጥያቄ ለመመለስ በአርሰናል ይሄ ተጫዋች የመጫወት እድል ሊያገኝ ይገባል። አንድ የሚያስቀምጠው አማራጭ ይሄ ነው። በእርግጥ አርሰናል በአሁኑ ሰዓት በሁሉም የዋንጫ ፉክክሮች ውስጥ ያለ ቡድን እንደመሆኑ በካራባው ጨዋታም፣ በኤፍ ኤ ካፕ፣ በቻምፒየንስ ሊግ እና በፕሪሚየር ሊግ ዋንጫ ጨዋታዎች ላይ ያለ ቡድን እንደመሆኑ አርቴታ የጨዋታ ኦፕሽኖች ሊኖሩት ስለሚችሉ ይህንን ተጫዋች የጨዋታ ኦፕሽኖቹን አስፍቶ እነኚህ የጨዋታ ቀናቶች ላይ የሚፈልገውን የጨዋታ ጊዜ ይሰጠዋል ተብሎ ይታሰባል። ሁለተኛው ይሄ ተጫዋች በሱ ዝውውር የሚጠቀሙ ክለቦች መኖራቸው ደግሞ ተጫዋቹ ከአርሰናል ጋር የሚኖረው ጊዜ ሊያቋርጥና ለአርሰናል የነበረውን ታማኝነት ትቶ ሊወጣ ይችላል ተብሎ ነው የሚጠበቀው። ከነዚህ ውስጥ እንግዲህ ወደ ብራዚል ሊሄድ ይችላል ተብሎ ነው የሚታሰበው። በተለይም ደግሞ በብራዚል ብዙ ፈላጊዎች አሉ። ይህን ተጫዋች ለማምጣት ከሚፈልጉት ቡድኖች መካከል የብራዚሉ ታላቅ ቡድን እና በበርካቶች የመጫወት እድል ከቀረበላቸው እምቢ ማይሉት ፓልሜራስ የሚባለው ቡድን ይገኝበታል። ፓልሜራስ ይህን ተጫዋች ለማምጣት ከወዲሁ እንቅስቃሴ እንደጀመረ እና እንዳውም ከአርሰናል ሰዎች ጋር ግንኙነት እንዳደረገ ነገር ግን የአርሰናል ውሳኔን እየጠበቀ እንዳለ መረጃዎች እየጠቆሙ ነው። ጋብርኤል ሄሱስ በአርሰናል በሚጫወትባቸው ጨዋታዎች ሁሉ ከዚህ በኋላ ቋሚ የመሰለ ፍድል ካገኘ በቪክቶር ዮኬሬሽ እና በካይ ሃቨርትስ የተሸፈነውን ቦታ በብቃት የመሸፈን ግዴታ ይኖርበታል። ሁለተኛ ከነሱ በተሻለ ፐርፎርም ማድረግ ይጠበቅበታል። ይህንን ከጉዳት ነፃ ሆኖ በተሻለ ጥራት ያደርገዋል ወይ ለሚለው ጋብርኤል ሄሱስ በራሱ መመለስ ያለበት እውነታ። እሱ እንደሚለው ከሆነ በአርሰናል የፈለኩትን ነገር እንዳላደርግ የገደበኝ ጉዳት ነው። አርሰናል ውስጥ የተሻለ ነገር ማድረግ የምችልበት አቅሙ እንዳለኝ አውቃለሁ። እስኳዱ የኔን እንቅስቃሴ ሊያግዝ የሚችል የተሻለ በሜዳ ላይ እንድገንና ጥሩ እንቅስቃሴ አድርጌ እንድወጣ የሚያግዘኝ እንደሚሆን አምናለሁ። ነገር ግን ይህ እንዳይሆን ያደረገው ተደጋጋሚ ያጋጠመኝ ጉዳት ነው። ከጉዳት ነፃ አለመሆኔ በአርሰናል ያሰብኩትን ነገር እንዳልኖር አድርጎኛል የሚል አስተያየት ሰጥቷል። እንደምታውቁት ጋብርኤል የሱስ በእንቅስቃሴ በተለይም ቦል ኬሪንግ ስትራይከር ነው ኳስ ተሸክሞ ብዙ መጓዝ የሚችልና ያን እንቅስቃሴ በተሻለ አሳድጎ የተሻለ ጥራት ለቡድን መስጠት የሚችል ተጫዋች ነው። የቡድንን የማጥቃት እንቅስቃሴ ሲጀምርና የቡድንን የማጥቃት እንቅስቃሴ የተሻለ ጥራት ያለው ሲያደርግ፣ በብዙ መንገድ ቡድኑን ተጠቃሚ ሲያደርግ ተመልክተናል በተለይም ደግሞ ወደ ኋላ ተመልሶ መጥቶ የአማካኝ ክፍሉን ሰፖርቲንግ ሮል በመስጠት በተለይ ሚኬል አርቴታ በማንቸስተር ሲቲ በነበረበት ሰዓት አንዱ ያየው ኳሊቲ ተመልሶ አማካኞችን የማገዝ ባህሪ መኖሩ ነው። ማለትም በ10 ቁጥር ሚና ላይ መጥቶ የመጫወት አቅም አለው ተጫዋቹ። ይሄ ከአማካኞችና በአጥቂዎች መካከል ያለውን ልዩነት በማጥበብ በዛ ልዩነት ውስጥ ያለውን እንቅስቃሴ ቡድኖች እንዳይጠቀሙበት በመገደብ የቡድኖችን የተሻለ በእንቅስቃሴ ገኖ የመውጣትን ሂደት የሚያጠፋ አይነት ተጫዋች ነው። ግን ወደ አርሰናል ከመጣ በኋላ ያን ነገር አላደረገው። ይሄ አለመሆኑ ደግሞ ተፈላጊነቱን ቀንሶበታል። ስለዚህ ሚኬል አርቴታ ከዚህ በኋላ ከዚህ ተጫዋች ጋር ይቆያል ወይ ለሚለው ብዙም የእርግጠኝነትና የፕሮቴክሽን ኃላፊነት አልሰጠውም። ምክንያቱም አብዛኛውን እንቅስቃሴውን በተመለከተ ይሄ ተጫዋች እያደረገ ያለው ነገር በእንቅስቃሴ የተሻለ እንዲሆን፣ በእንቅስቃሴ ያደገ እንዲሆን ቡድኑ እያገዘ ያለበት መንገድ ለቡድኑ መስጠት ከሚገባው እንኳ ከ50 ከመቶ በታች ነው እየሰጠ ያለው። ስለዚህ የአርሰናል ቦርድም ይሁን የአርሰናል የኮችንግ ስታፍ ይህን ተጫዋች ለማቆየት ያላቸው ፍላጎት ዝቅተኛ ሊሆን እንደሚችል ነው የሚነገረው በተለይ ከካያ ሃቨርትስና ከጋብርኤል ሄሱስ የግድ መምረጥ የሚጠበቅባቸው ሰዓት ላይ ነው አሁን የሚገኙት። ካያ ሃቨርትስ አሁን ጉዳቱን ጨርሶ ልምምድ ከጀመረ በተለይም ደግሞ የጅም ጊዜውን በሚገባ እያከናወነ ነው የሚገኘው። ይሄ ደግሞ በሜዳ ላይ በሚኖረው እንቅስቃሴ የበልጠ ጠንክሮ ለመምጣት የሚያግዘው ይሆናል። የካያ ሃቨርትስ መምጣት በተለይ የዛሬ ዓመት በአርሰናል ካያበርስ ያመጣው አንዱ ትልቁ ነገር ምንድን ነው? በአጥቂውና በአማካኙ መካከል ያለውን የማጥቃት ልዩነት የማጥቃት አንድ አለመሆንን ይበልጥ ጥብቅም ያደርግና የማጥቃት ልዩነቱን አጥቦ የተሻለ ጠንካራ ቡድን መፍጠር ችሎ ነበር። የዛሬ ሁለት ዓመት አርሰናል በዋንጫ ፉክክር ውስጥ በነበረበት ሰዓት የካያበርስ ሚና በጣም ከፍተኛ ነበረ። የዚህ ተጫዋች አንዱ ትልቁ ኳሊቲ የሚባለው በጎል ማስቆጠር እንቅስቃሴ ውስጥ ቡድኑ ማጥቃቱን እንዲያቆየው ያግዛል። በጎል ማስቆጠር እንቅስቃሴ ውስጥ ቡድኑ ማጥቃቱን እንዲያቆየው በሚያግዝበት ሰዓት የቡድኑ የማጥቃት እንቅስቃሴ ስለሚሰፋ ወይም ደግሞ ለተጋጣሚ ለመሸፈንና ተጋጣሚ ያን እንቅስቃሴ ለመቆጣጠር ስለሚያስቸግር ሞር ከሃቨርትዝ ጎል ከሚያስቆጥርበት እንቅስቃሴ በላይ በጎል ማስቆጠር እንቅስቃሴ ውስጥ መቆየቱ ለአርሰናል ፖዚቲቭ የሆነ ነገር ይሰጣል። ይሄ ረዥም ጊዜ ማድረጉ ከጋብርኤል ሄሱስ በተሻለ አርሰናል እንዲመርጠው ያደርገዋል። ጋብርኤል ሄሱስ በብዙ ቁጥሮች የመጫወት እድል የለው። በዝቅተኛ ቁጥሮች ውስጥ ነው የሚገኘው። ይሄ ማለት በፍጥነት ቶሎ የመጎዳት፣ በጨዋታዎች ውስጥ ረዥም ጊዜ አለመቆየት፣ ልክ እንደ ፋይበር ግላስ እየሆነ አስቸግሯል በአርሰናል ስለዚህ ከአርሰናል ጋር በእርግጠኝነት ጋብርኤል ሄሱስ የሚቆይበት እድሉ በጣም ጠባብ እንደሆነ መናገር ይቻላል። ከሀቨርትስን ማቆየት የማይደራደርበት ሚኬል አርቴታ የሚወደው ተጫዋች በመሆኑ የማይደራደርበት ነው። ይሄ በኳሊቲ ደረጃ አምና በነበረው ቡድን ውስጥ፣ ካቻምና በነበረው ቡድን ውስጥ ለአርሰናል የሰጠውን ነገር ማየት በጣም ቀላል ይመስለኛል። ይሄንን ነገር ማስቀጠል ለሚኬል አርቴታ በጣም ቀላል ውሳኔ ነው። ይህንን ነገር ማፍረስ ግን የካይ ሀቨርትዝን በቡድን ውስጥ የሚኖረውን እንቅስቃሴ ማፍረስ ግን ለሚኬል አርቴታ ከባዱ ነገር ስለሚሆን የመወሰን እድሉ በጣም ዝቅተኛ ይሆናል ተብሎ ይጠበቃል። በጋብሪኤል የሱስ የጨዋታ እንቅስቃሴ ውስጥ በማንቸስተር ሲቲ ያደረጋቸው በጣም ከፍተኛ የሆነ የቡድን እድገት ያመጡ የቡድን እድገቱን የተሻለ እንዲሆን ያደረጉ በተለይ ከማጥቃት እንቅስቃሴ ጋር በተያያዘ የማጥቃት እንቅስቃሴውን ይበልጥ ጥራት ያለው እንቅስቃሴ ከአማካኝና ከአጥቂዎች ጋር በተያዘ የሚፈጠረውን እንቅስቃሴ ይበልጥ ወደፊት በማሳደግና ይሄንን ደግሞ ኤክሴፕሽናል ፕሬሲንግ እና ቨርሳቲሊቲ ሁለገብነትን በማምጣት በሊንክአፕ ፕሌይ ለ ቀድሞ ቡድኑ የሰጠው ነገር በጣም ብዙ ነው። ለምንድነው ለአርሰናል ይሄን ነገር መስጠት ያልቻለው? የኪ ታክቲካል አትሪቢቶቹ በጣም ቁልፍ የሚባሉ የታክቲክ አበርክቶቹ ለምንድን ነው የቀነሱት ከተባለ፣ ያው ጉዳት ነው። ነገር ግን በቨርሳቲሊቲ ከተመለከትነው የሱስ ሁሉንም ነገር በፍሮንት ላይን ወይም ደግሞ በማጥቃት እንቅስቃሴ ኦፕሬት ማድረግ የሚችል ተጫዋች ነው ውጤታማ በሆነ መንገድ ይሄ አውት ኤንድ አውት ስትራይከር ስለሆነ ይህንን እንቅስቃሴ ይበልጥ በማሳደግ የማጥቃት ጥራቱን እስከ ወዲያኛው መለወጥ የሚችል ተጫዋች ነው። እንዲያውም በአንድ ወቅት ፔፕ ጋርዲዮላ ስለዚህ ተጫዋች ሲናገር ምንድን ያለው የማጥቃት እንቅስቃሴውን ይበልጥ ህይወት ያለው ለማድረግ ጋብርኤል ሄሱስ የግድ በጎል የመጨረሻው ማስቆጠር እንቅስቃሴ ላይ መኖር አይጠበቅበትም። እሱ በመጀመሪያው የጎል ማስቆጠር እንቅስቃሴ የማጥቃቱ ስታርተር መሆን ነው የሚጠበቅበት ብሎት ነበር። እናውም በሲቲ ፎልስ ናይን በሚገባ ይጠቀምበት ነበረ። ወይም ኢንሳይድ ፎርዋርድ ያደርገዋል፣ የውስጥ አጥቂ ያደርገዋል። ወይም ደግሞ የዊንግ አታኩን እንዲመራ ያደርገዋል። የፖዚሽናል ፍሌክሲቢሊቲ መገለጫው ማን ነው ከተባለ የጋብሪኤል ሄሱስ በሜዳ ላይ የሚያደርገው እንቅስቃሴ ነው። በተለይ ፔፕ ጋርዲዮላ ዳይናሚክ የሆነ የጨዋታን እንቅስቃሴ በዓለማችን የእግር ኳስ አስተሳሰብ ሼፕ እያደረገ ቅርጽ እየሰጠው የመጣ ተጫዋች አሰልጣኝ እንደመሆኑ ይሄ አሰልጣኝ ከፈጠራቸውና ይበልጥ ራሳቸውን እንዲገልጹ ካደረጋቸው ተጫዋቾች መካከል አንዱ ሆኗል። ነገር ግን ጉዳት ተጫዋቹን በሚፈልገው ልክ እንዲጫወት እያደረገው አይደለም። ከጉዳት ቢመለስም በአርሰናል የመቆየት እድሉ እየጠበበ እየጠበበ ከአርሰናል ጋር ሊለያይ የሚችልበት ጫፍ ላይ የደረሰ ዜናዎች እየወጡ ይገኛሉ። ጋብሪኤል ሱስ በአርሰናል የነበረውን በተለይ ከጉዳት ነፃ በሚሆንባቸው ጊዜያቶች የነበረው ተሳትፎ በእናንተ እይታ ምን ይመስል ነበር? እስኪ ኮሜንት ቦክስ ላይ ሀሳብ ስጡበት። ስለነበረኝ ጊዜ ከልብ አመሰግናለሁ። ጥሩ ጊዜ ውላችሁ